ና ሚነል ሙስሊሙን ወሚነል ቃሲቱን ይላል። ከኛ ሙስሊሞች አሉ ከኛ ወሰን አላፊዎችም አሉ ብለዋል። ከሀዲያኖች ማለት ነው። ስለዚህ ከነርሱ ያመነ ጀነት ይገባል፣ ከነሱ ደግሞ የካለ ጀሃንም ይገባል። ሰይጣን የሚለው ግን ስከ ጅኖች አላህን ያመጸ የጅን አይነት መገለጫና ባህሪ ነው። ያ ኢብሊስ ብለን የምንጠራው አደምና ሐዋን ከጀነት እንዲባረሩ ምክንያት የሆናቸው እሱ ከጅኖች ጭፍራ ነበር። ካነ ሚነል ጅኒ

ይኸውታል አይደለ፣ ከአላህ ትዕዛዝ ያመጸ የጅን አይነት ሰይጣን ይባላል። ያለመጸው ሰይጣን አይባሉም። እነሱ ጅን ነው መጠሪያቸው፣ ልክ እኛ ሰው እንደምንባለው ማለት ነው። ጅን ብሎ ማለት ቀጥታ ትርጉሙ ድብቅ ማለት ነው፣ ስውር ማለት ነው። በዚህ የተሰየሙት ከእይታ የተሰውሩና የተደበቁ ስለሆኑ ነው። ፈለማ ጀነ ዐለይሂ ለይል ረአ ከውከበን ይላል። ሌሊቱም በተሰወረበት ጊዜ፣ በተደበቀበት ጊዜ ከዋከብቶችን አየ ይላል። እዚህ ቦታ ላይ ጅን የሚለውን ቃል ወይም ስውር ለሚለው ተጠቅሞታል። ሰላሙ ዐለይኩም ወረሕመቱላሂ ወበረካቱህ። ጀዛከላ ውስታዞ እኔ ጥያቄ ነበረ። አጋጣሚ ቶሌት ስንገባ ቤት ውስጥ ያለን ቶሌቶች በብዛት የሆድ ማረጊያው መጸዳጃው አጠገብ ላጠገብ ናቸውና ቢስሚላሂ ብለን ወዶ ስናደርግ በውስጥ ይዘነው ነው መሆን ያለበት ድምጽ ማውጣት አለብን አንዳንዴ ደግሞ እንረሳና በአጋጣሚ የሆነ ያላህን ቃል ያላህን ስሞችን እንጠራለን በዛ ሰዓት እንደነግጣለን እና ይሄንን ምን ትለናለህ የዕለት ዕለት ተግባራችን ስለሆነ እንዴት መቆጠባለን? የአላህን ስም በሽንት ቤት ማውሳት ተገቢ አይደለም። ስለዚህ እዚያ ውስጥ ውዱ የምታደርጉ ካላችሁ ብስሚላ የሚለውን በልባችሁ አስባችሁ ውዶ አድርጉ። ሰላም ዓለይኩም ወራሕመቱላሂ ወበረካቱ ነው። ጥያቄ ነበረኝ። አሁን ለምሳሌ ከሀገር ሴቶች እንትን መዳሞች አምጥቶኝ ካመጡኝ በኋላ ሶስት ወር ከአስራ አምስት አካባቢ ጠፋውኝ ከጠፋውኝ ሀራም ይሆንብኛል የእነሱ ብር ወይስ እንዴት ነው እንዴት ነው መመለስስ ያለብኝ? አ እነዚህ ሰዎች እናንተን ሲያስገቡ ጊዜ ወደ ስራ ቦታ ላይ ተፈልፍተው ዝም ይኖራቸዋል። ፈጽማቸው አላቸው።

ስለአንተን ከተከታተልኩ በኋላ ነው ይሄ ነገር እንትን አልኩኝ። እነሱን አሁን ስንት ዓመት ብዙ ዓመት ነው እሺ። ቁጥራቸው መክፈል መከፈል ካፈልኩኝ እንዴት ነው መክፈል አለብኝ። እነሱን ማገኘት ተቻል ስለነሱ ያንን ነገር መክፈል አንተ ይቻላል። ደግሞ ሰው በተደረገ ሰዓትና ያን ገንዘብ ለድሃዎች ሰረቃ ማስተር እሺ። ለምሳሌ አንድ ጥያቄ ልጀምር። ለምሳሌ ሪፖርቱ ላይ የሆነች ልጅ እቃ በስቶባት ለእኔ ሰጠችኝ። ከዛን ለኔ አየር አምልጦኝ እሷ ሄደች፣ አላውቃትም። ሪፖርቱ ላይ ነው የተገናኘ ነው፣ ግን ተምርና አንድ እቃ የሆነ እቃ ነበረ፣ እሷን አላውቃትም። ከዛ አራት ቀን ከቆየው በኋላ እኔ ሄድኩኝ፣ እንትን እንትና አላልኳትም፣ አላገኘዋትም፣ ቁጥሯንም አልሰጠችኝም። ይሄ ነገርስ እንዴት ይታያል? አንቺ ጋር ካለ ንብረቱ አድራሻዋን ማግኘት ከቻልሽ ወይም በሶሻል ሚዲያ ላይ ጠቃሚ ገንዘብ ከሆነ አስቀምጣችሁ ያንን ማሳወቅ። እንደዛ የሆነ ሰው ህግ ካናተ ጋር ካለ ለአንድ ዓመት ያክል ጠብቁ ብለዋል ነው ሰው አይደል ባለቤት ነው ተስኪ እናቀፍ የኔ ነው ብሎስ እስኪ ወስድ እና በዚህ አንፃር እሷን ጠብቀሻት የኔ ነገር የማይበላሽ ነገር ከሆነ እጅሽ ላይ ያለው ለአንድ ዓመት ያክል ጠብቁና ከዛ በኋላ ካልመጣች ለደሃዎች መስጠት። የሚበላሽ ነገር ከሆነ ከሚበላሽ ለደሃዎች፣ ለምስኪኖች ሰደቃ መስጠት አድራሻ አልተገኝ ሲትያ ማለት ነው። ይሄ ነው አድራሻ አላገኝም። አስራ ሶስት አመት ነው፣ ግን የሌላ ሃይማኖት ተከታይ ነች። እንዴት ብዬ ነው ሰጥ? ስጪው ዘ ገንዘቡን ለድሃዎች ስጪው፣ ለድሃዎች ስጪው። ምን እንዳው ለእሷ ይጻፍላታል ወይ? አዎ ይጻፍላታል። እንዴ ሙስሊም እኮ አይደለችም። አዎ ሙስሊም ባት ነገር ግን የት ነው የሚጻፍላት? በዚሁ በምድር ላይ ህይወቷ ይሰጣታል፣ ጸጋ ማለት ነው። እሺ

አንድ የሌላ እምነት ተከታይ የሆነ ወይንም ካህዲ የሆነ ሰው የሆነ መልካም ነገር ቢሰራ በዚህ ምድር ላይ አላህ፣ በዚህ ምድር ላይ ያበላዋል፣ ያጠጣዋል፣ ተካለታል ብለዋል። ስለዚህ ያንን አንቺ ለዳሃት ስጪ እሺ። አንድ ልጅ ደሞ ሮም ተቋርጠሻለት ላምት እና ልጨርስ አንዴ፣ ይቅርታ። አንድ ልጅ ደግሞ አንተን ጾም ላይ ስከታተልክ የሆነ እንትን ሄዶ ባለህ ላይ ያሻረከ ሰው እንትን ካፊር ነው ተመልሶ ሻሃዳ ሳይዝ እንትን አይልም አልከኝ። ከዛ የዛኔ ደሞ ይሄ አንተን ሰምታ አይኔም እንደዚህ እንደዚህ ያርጋለው። አንድ ቀን ግን ከሱ ነገር ተመልሻለሁ፣ ግን ሻሃዳው እንትን አለኝ አለች። ከዛ አንተ ጋር ስጽፍ ያኔ አልተመቸህም ነበረ። ከዛ አገር ገባ እንትን አላልከኝ። እሷን በራሷ ጊዜ ደሞ ሻሃዳ እዛ ጀመረች የዛኔው ማለት ነው። እና ይሄስ እንዴት ይታያል? እናርጋለሁ እንትን ምንድነው? እህት ለምሳሌ ባለህ ላይ አሻርካ ነበረ ያቺ ልጅ ሙስሊም ሆና ሌላ አካል ተጠርተ ነው ከአላህ ሱብሃነ ወተዓላ ወይስ እስልምናን ቀይራ ወጥታ ነው? እይዋ ብቻ ግን አንተን ስታዝዳምጥ የዛኔ በራሷ ጊዜ ሻህዳ ያዘች። ምክንያቱም አንተን ልትጠይቅ እንትን ስትል እንትን አላስገባህትም ነበረ። ከዛ ነገር ገባ በራስ ጊዜ ሻህዳ ማየስ ይቻላል? ሻህዳ ይዛ ተመልሳ እንደገና ቶበትም ማረግያቄለስከላይይልምላ አይ እኔ ጥያቄ ምን መሰለህ፣ ልጆችና መንካብ አካባቢ ትሱር ማለት ነው እና ብዙን ጊዜ ሰላት መመሳቅድ ሰት በጣም ያስቸግሩኛል። ሲመጡ ምናምን፣ አንዳንዴ ልገፋቸውም እችላለሁ። እሱሳ ግን በጣም ሲረብሹኝ፣ አንዳንዴ ደግሞ እንትኑ ላይ ቆኖት ላይ ቆሜ እያለሁኝም ሲመጡበኝ፣ አንዱን አቅፈዋለሁ እንዳያለቅስ ብዬ ማለት ነው እና ስል ቆሜ ባለሁበት ርኩስ አልወርድ ማቀፌ ሰላቱን እንዲህ ያበላሸዋል? ያበላሸውም ነብያችን ሶለላሁ ዓለይሂ ወሰለም ሰላት እየሰገዱ የልጅ ልጆቻቸውን ሐሰን እና ሁሴንን ያቅፋቸው ነበር። ችግር የለውም ሶላትን አይበላሽ ቂብላ አቅጣጫ እስካልቀየራቸው ድረስ አይበላሽ አይ እና በዚሁ ጥያቄ ደግሞ ለሰዎቹ አንዳንዴ እንደዚሁ ለሰላት በመዘጋጅባት ሰዓት ሲጠሩ ጸጥ እላቸዋለሁ ስለ ከሄድኩኝ ሰዓቱ ስለሚያዛቡብኝ ምናምን ፀጥ ብያቸው ወደ አርግ ተመልሼ ምናምን ሰግጄ ነው ረድ መሳጣቸው ማለት ነው እና እነሱንስ ባለመስማት ባለመመለስ ይስ እንዴት ነው ሶላት ሰዓት ከደረሰ በሶላት ሰዓት ላይ የአላህን እንደ ትእዛዝ አስቀደሙ ቶሎ ሰግዳችሁ ወደ ስራችሁ መሄድ። ከሶላት ውጭ በሆነ ነገር ላይ ግን አውቃችሁ ዝም አትበሯቸው። ከጠሯችሁ ቃል ስላላችሁ ከእነርሱ ጋር ልትሰሩ ልትታዘዟቸው፣ በመልካም ሲያዟቸው። በሶላት ጊዜ ግን እሺ። ሶስተኛው ጥያቄ ደግሞ እንትን ነው፣ ልጆቹ ሳስተኛቸው ቶሎ አይተኙልኝ ታውቃለህ፣ እና ቁርአን እከፍታለሁ እኔ። ደግሞ ባለፈው ቁርአን ደግሞ እየተኛችሁ አትክፈቱ፣ ለአዳማ ለማዳመጥ ካልሆነ በስተቀር ስትል ነበር እና እኔ ቁርአን ስከፍትላቸው የተወሰነ ሰዓትን ጫጩና ግን ተመልሶ ይተኛሉ። ቁርአኑን እያዳመጡ አንዳንዴ እኔም እንቅልፍ ይወስደኛል ይስደኛል። ቁርአኑን ተከፍቶ ማለት ነው። ቁርአን መክፈቱ ለነሱ ተብሎ አ ለነሱ ተብሎ መከፈቱ እንዴት ነው?

ንየ አድርጋችሁ ከሆነ ነው አጅር የምታገኙበት። እሱም በመስማቴ ከአላህ ዘንድ አጅር አገኛለሁ ብሎ ሰውዬው ኢሕቲሳብ ካደረገ ነው። ነገር ግን አንዳንድ ሰው እንቅልፍ እንዲያዋስደኝ ብሎ ያዳምጣል ቁርአን። ይሄ አጅር አገኘ ነው ወይና ይሄ አጅር አገኘ። ለዚህም አልወረደም ቁርአን። ኪታቡን አንዘልናሁ ኢለይከ ሙባረኩን ሊየደበሩ አያትህ ወሊየተዘከረ ሉል አልባብ የልቦና ባለቤቶች ይገሰጹበት ዘንድ እያለ ይናገራል ስለዚህ ንያቸውን አስተካክሉ በማዳመጣችሁ አጅር ታገኛላችሁ በማዳመጤ ከአላህ ዘንድ አጅር አገኝ ዘንድ ብላችሁ ከሆነ መልካም እንቅልፍ እንዲያዋሰደኝ ብላችሁ ግን መሆን የለበትም እሺ እነዚያ ልጆች ስለማስተንተን አያውቁም ገና ህፃናት ናቸው ግን ቁርአን ቢከፈትላቸው እንቅልፋቸውን ይወስዳቸዋል። ይሄ ችግር አይመረውም ለእነሱ እሺ ሰላም አለይኩም ወራህመቱላሂ ወበረካቱ አለይኩም አንዴ ልጨርስ አልጨርስም። እኔ መጀመር አንዴ አንዴ ከይ መጀመር